ይሄኛው ሳይታው አበባ ሳይ እንትን ነው የሚመስለው። እስከ 500 ሺህ የማልማት አቅም አለው። የወረዳው የአበካቶ እንትን አመታዊ 180 ሺህ የሚደርስበት ነው ያለው። ቅድም ዶዶ ወሮም እንዲሁም ደግሞ ከተማም ላይ ያው የሚያፈሉ እንትኖች አሉ። አልፎ ተፎ ለማከላያ ኢትዮጵያም ጭምር የሚበቃበትና አሁን ባለው ሂደት ላይ ያ ወደ ሌላ ቦታ አንሄድም። ያው ቅድም በአርዛፍ የተቆረጠ ቦታ ላይ ይሄን ወስደን ምን ተክልበት አንድ በደንብ መሰረታዊ እንትን ያለው ከሌላ ቦታ የምናመጣው እናመጣው። አበካቶና እኛ ጋር ያለው በአንድ አመት ልዩነት አለው። ይሄን በደንብ ያው በአሉሚያም አጨብጦ ሜዳል አሁን ኦሬዲ ይሄኛው ወደ ዶርማንት ስቴጅ የደረሰበት ነው። 6000 ያለን በአንደኛ ዙር የምናወጣው ማለት ነው። በአንደኛ ዙር 6000 ያለን ቀጣይ ወደ 2000 እንትን የምንልበት ሂደት ይኖራል። ያው ይሄን እንደምታዩት 35000 ነው ዘንድሮ ዘር የፈሰሰበት እንት ያለው ያው ይሄን ደረጃ ላይ ለማድረስ ያው ብዙም ጊዜ አበካቶ በባህሪ ህፃን ልጅ ማሳደግ ይቀላል። በጣም ቻሌንጅ ነው። ያው አንዳንዴ ተስፋ ስንቆርጥ በዚያ አጋጣሚ ያው የጽፈት ቤት ዋና ኃላፊ ተስፋ እየዘራብን እሱም ያው በየ ደይሊው መቶ ሲያ የነበረበትና ለዚህ ደረጃ ደግሞ ሊበቃ ያው አንዳንዴ በቃላት የምትገልጽበት ሂደት ላይ ምትሰግረታል። የጽፈት ቤት ባለሙያው እስከ የሁለቱ ክላስተር ባለሙያ ጭምር የራሱን አሻራ ያሳረፈበትና እኔ ምናልባት የእናንተ በጎ ፍቃድ ከሆነ ለዚህ ደረጃ ያደረሰች ያው ጽፈት ቤት ወርቲካልቸር ባለሙያ አለች እንዲሁም የጽፈት ቤት ባለሙያዎቹን አንዴ ብታመሰግኑልኝ። ስለዚህ አሁን ከዚህኛው እንት የምንለው ያው ወረዳችን ምን ያክል የአበካቶ ፖቴንሻል እንደሆነ የሚያሳይበትና ቀጣይ አልፎ ተርፎ ያው ሌላ ቦታም ድረስ የምንሰጥበት ሂደት እንዳለ ነው። ምናልባት ያው እንደሚታዩት ነው ውሃ ራሱ ሰው አያጠጣም። ያው እነዚህ የስፕሪንክለር እንትኖች አሉ ይሄን ያጠጣና ቀጣይ ሙሉ በሙሉ ወደ አቅሙ እናስገባለን የሚልና ከክልልም ጭምር የቢሮ ዋና ኃላፊ አቶ ስማን ሱሩን ባለፈው ያው መጥቶ የጠየቅበት ነው ያለው። በኤፍ ኤስ አር ቢ ድጋፍ ተደግፎ ቀጣይ የተሻለ ነገር ያው እንደምንሰራ፣ ያው አንዳንድ የሚነሱ እንትኖች ካሉ ምናልባት ኮሜንት የምታርጉት ነገር ካለ ኮሜንት አርጋችሁን ምናልባት ያው የሚያነሱ ነገር ካለ አንስቶ ያው ቀጣይ ወደ እንትን እንሄዳለን። ምናልባት ያው ቀጣይ ዓመት ያው ጁስ ማዘጋጀት መቻል አለብን የሚል እሱን ጥያቄ እንዳታነሱ ያው ወስደን ፈታለን። እያደገ ነው የሚሄደው ዘንድሮ አስራ አምስት ሺህ ነው እንትን የተደረገው፣ ቀጣይ ደግሞ እስከ ሰላሳ አምስት ሺህ እንትን እያደረግን እንሄዳለን። ዋና ግባችን ሊሆን ሊሆን የሚችለው ነገር እንደ ወረዳ አቮካቶ ከሌላ ቦታ ነው የምናመጣው፣ እስከነ ችግሩም ማለት ነው። አንዳንዴ ጥሩ አቮካቶ ይገጥማል፣ አንዳንዴ ችግር ያለበት አቮካቶ ይደቅም ይገጥማል። ስለዚህ ዋና ግባችን ራሳችን ለራሳችን የሚያስፈልገውን የአቮካቶ ፍላጎት ወይም ደግሞ የአቮካቶ ችግኝ ፍላጎት እዚህ ማሟላት ነው። እዚህ ሲባል ይሄኛው ሙሉ አቅሙ ወደ ሙሉ አቅሙ ሲገባ ለኛ እናበቃና ለሌሎች ወረዳ እንደ ዞን ላሉ ወረዳዎች እንደ ክልልም እናስታክብበት የምንችልበትን መንገድ ተከትልን ትልቁ ግቡ እሱ ነው፣ ራስን መቻል ፖላስ ደግሞ እንደ ዞንም እንደ ክልልም እንትን እያደረግን የምንሄድበትን መንገድ ተከትለን እንሄዳለን የሚለውን ነገር መያዝ ነው። ከዚያ ባለፈ ያው አንድ ይሄን በመስራታችን እንደ ሙያ እየተገኘ እንትን አለ፣ እንደ ሙያ ማለት ነው። ለምሳሌ ከዚህ በፊት አቮካቱን ስናዳቅል እነሳዲቅ ነበረ የማያግዙ አቮካቶ ስናዳቅል፣ ማለት አሁን ባለው ተጨባጭ ሁኔታ ይሄን እንትን ባለሙያው ማለት ጽፈት ቤት ላይ ያሉ ባለሙያዎች ይሄን ክህሎት መያዝ አለባቸው የሚል ግብ ይዘን ከዚህ አንጻር አሳክተናል ማለት እንችላለን። አብዛኛው አቮካቶ እዛ ነው የምናሳርፈው። ያ ዋና አሰራሮችም ባለሙያዎችም ይሄ ሁሉም ቦታ መስፋት አለበት ነው፣ ከዛፎ ጋታ ይዞ ማለት ሁሉም ቦታ ነው መስፋት ያለበት። ስለዚህ አብዛኛው ፓርት እዛ ነው የምናደርገው። አቮካቶና አንበታት ነው በዛ ደረጃ መያዝ መቻል አለበት የሚል ነገር አለኝ ጥቅል። ይሄኛው እንትን በማን ነው የሚደገፈው? አሁን በደንብ መያዝ ያለበት ነገር ይሄ ሳይት በኤፍ ኤስ አር ፒ ነው የሚደገፈው። አሁን ከዘርግ ግዢ ጋር ተያይዞ ይሄ የምታዩ ሼድ፣ አሁን ይሄኛው ሼድም ዶዶ ላይ ያያችሁትም ሼድ በኤፍ ኤስ አር ፒ እየተገዛ ነው። ዶዶ እንትን አቮካቶ ሳይቱን ያያችሁት ቡና ሳይትም ሼድ አድርገናል። ያንንም ያደረግነው በኤፌሰር እንትን ድጋፍ ነው። ድጋፍ ነውና ምናልባት ያው ይሄ ድጋፍ ቀላል አይደለም። ወተት ማቀነባበራን አይታችሁት ከሆነ እነዛ ማሽኖች በሙሉ የተገዙት በኤፌሰር ፒ ነው። ከክሎት ጀምሮ፣ አጠቃላይ ከእንትኑ ከማሳተም ጀምሮ ኩባያው አለ ቻለ ኩባያውንም ጭምር በኤፌሰር ፒ እንትን የተደረገ ነገር ነውና በዛ ደረጃ ይዘን መሄድ መቻል አለብን። የሚነገረን ምናልባት አንዴ ይሄን ሁሉ ድጋፍ አድርጎልን ብናጨበጭብስ ይሄኛው ምናልባት ባለፈው ክቡር ኡስማን ሱሩር መጥቶ አንድ አሳይመንት ሰጥቶናል። አሳይመንቱ ምንድነው? አንደኛ በይሄ የሚለማው አቮካቶ ወይም ደግሞ የሚዳቀለው አቮካቶ ብዛት መኖር አለበት የሚል ነገር ፣ አቅጣጫ አስቀምጦልናል። ያ ማለት በክላስተር ማልማት አለባችሁ። ከዛ ባለፈ ደግሞ እዚህ አካባቢ ወይም ደግሞ ማዕከላ ኢትዮጵያ አካባቢ ላይ አቮካቶ ለሚፈልጉ አካላት መስጠት አለባችሁ ወይም ደግሞ ግዢ መፈጸም አለባችሁ የሚል ስለሆነ በደንብ ታቅዶ የተሰራ ነው ያለው። ያው እንዳያችሁት ዛፍ የቆረጥን አቮካቶ እየተከልን እንሄዳለን። አሁን እንደ ሀገርም የተያዘው አንዱ ኢኒሼቲቭ በተለይ አረንጓዴ ልማት ላይ አንዱ አካል የሆነው ፍራፍሬ ነው። ስለዚህ ፍራፍሬ ላይ በደንብ እንደወረዳችን ምቹ ሁኔታዎች አሉ። ከሽሞ ቤቾ እስከ ሪም ድረስ ማለት ነው። ምንም የሚገድበው አየር የለም። ይሄን ተጠቅመን በተሻለ መልኩ ማልማት አለብን ነው። ኢምፖርት ማድረግ የለብንም፣ ኤክስፖርት ነው ማድረግ አለብን የሚለው ኢኒሼቲቭ ይዘናል። ስለዚህ ዛፍ ላይ መዝመት አለብን፣ ሁላችንም ቅድም ቤታችሁ ምናኑን ያየ ነው። በምክንያት እንደሆነ በደንብ ያዙ። እሱን አይተን ይሄንን ማየት አለብን። ያድ ነው። አሁን ጉርጋ ተቆፍሯል፣ ቀጥታ አፕላይ እናደርጋለን። ይሄንን አቡካቶ ማለት ዘንድሮ ወስደን አፕላይ እናደርጋለን። ከዛ በኋላ ደግሞ የእንትኑን ውጤቱን የገመገምን እንሄዳለን። ስለዚህ ሁሉም ሰው የመጣው ሰው ተሞክሮን እያሰፋ የቀጣይ እንትኑን መሄድ አለበት የሚለውን ነገር ለመጨመር ነው። እናመሰግናለን።